ታደሰ ወረደን እንዲነሳ ትእዛዝ ቀጭን ትእዛዝ ኢሳያስ አፈወርቂ አስተላልፏል። በኢሳያስ አፈወርቂ ቁጥጥር ስር ናቸው እነ ደብረ ጽዮን። እኔ አእምሯቸውም ጤነኛ አይመስለኝም። አንዳንድ ጊዜ ሳስበው ታደሰ ወረደ በሰፈረው ቁና እየተሰፈረ ያለ ሰው ነው። ታደሰን በማንሳት ምን አይነት የፖለቲካ ትርፍ ማግኘት ይቻላል? ሲጀመር ህወሓት የሚባል ህጋዊ ቡድን የለም። ህጋዊ ፓርቲነቱ ከተሰረዘ አንድ ዓመት ሊሞላው ነው ህወሓት። ደብረጽዮን ይሄን ጠንቅቆ ያውቃል እሱ አስር ጊዜ ሀያ ጊዜ ለምኖ እኔ ጠቅላይ ሚኒስትር ማነው የጊዜው የጊዜ አስተዳደሩ ፕሬዝዳንት ልሁም ብሎ ለምኖ መጥቶ አብቹ ጋር ጉልበቱ ላይ ወድቆ አይሆንም ዞር በል ተብሎ ተመልሷ ከመዋጋት ውጪ አማራጭ የለንም እጃችንን እንኳን ብንሰጥ አንድ ባንድ ያጠፉናል ሲል ሰምተናል ጀነራል ባህላዊ ጀነራሉ ምግብ የሚባል ስለዚህ እነዚህ ሰዎች የሚፈሩት ነገር ምንድን ነው ኢሳያስ አፈወርቂን ወይም ኤርትራን እንደ መሸሻና እንደ መጠጊያ እንደ ጥጋት እየተጠቀሙባት ነው ያለው፣ እንደ ማምለጫ ከምን ማምለጫ? ከሰሩት ወንጀል ካጠፉት ጥፋት። ቼዝ ነው እየተጫወተ ያለው ማለት ይቻላል። አንዱን በማስጠጋት፣ አንዱን በመመለስ፣ ይሄኛውን በመውሰድ፣ ያኛውን በማምጣት ፌዴራል መንግስቱ ህወሓት በራሱ ጊዜ እየተራቆተ አደባባይ ላይ ማንነቱ ገመናው እንዲገለጥ እያደረገ ያለበት ሁኔታ ነው ያለው። እነ ደብረጽዮን አሸንፈው ከኢሳያስ ጋር ተዋግተው አንድ ላይ የሆነው ጥምዶ ፈጥረው የፌደራል መንግስትን አሸንፈው ከዛ ህወሓት ተመልሶ ስልጣን ላይ ይመጣል። ለዛ እኮ ነው ጤነኛ አይደሉም እነዚህ ሰዎች የምላችሁ። ለዚህ ነው። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች፣ እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ?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 ወቅታዊ ሁኔታ ምን ይመስላል የሚለውን ጉዳይ የምንዳሰስበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ የህወሓት ታጣቂዎች በደብረ ጽዮን የሚመራው ህወሓት ማለት ነው ያስነሱት አመፅ ወይም የቀሰቀሱት የተቃውሞ ሰልፍ በትላንትናው እለት ወደ መቀሌ ከተማ መግቢያ መውጫዎችን በመዝጋት ከዚያም አልፎ ወደ ከተማ አስተዳደሩ ወደ ጊዜዋ የአስተዳደሩ ቢሮ በመሄድ የተለያዩ ጥያቄዎችን ለማቅረብ ሙከራ እንዳደረጉ የሰማንበት መረጃ ነበር የነበረው። እንግዲህ ዛሬም የትላንትናው ተቃውሞ ዛሬም ቀጥሎ ውሏል። ዛሬ ደግሞ ሌላ አጀንዳ እየተሰማበት ነው የሚገኘው። የተለያዩ መረጃዎች ናቸው በየጊዜው እየተለዋወጡ ያው የትግራይ ሁኔታ እንግዲህ በተለይ ህወሀት የሚባለው አሸባሪ ቡድን ለሁለት ለሶስት እየተከፋፈለ ከመጣ ወዲህ እንቅስቃሴዎቹ እንዲህ ነው የሚባሉ አይደሉም። ታደሰ ወረደም የሚያደርጋቸው እንቅስቃሴዎች አንዴ ከደብረ ጽዮን ጋር፣ አንዴ ከፌዴራል መንግስት ጋር የሚያደርጋቸው ነገሮች እንዳሉ ሆነው ደብረ ጽዮን የሚመራው የህወሀት ቡድን ራሱ በውስጡ በጣም ብዙ መከፋፈሎች እና በጣም ብዙ አንጃዎች ያሉበት እንደመሆኑ መጠን በየሰዓቱ የሚወጡ መረጃዎች እየተለዋወጡ እየተቀያየሩ እየወጡ ያለበት ሁኔታ ነው ያለው። ከቦታው ብዙ መረጃዎችን ለማጣራት ሞክረን እንግዲህ በትላንትናው ዕለት የነበረው እንቅስቃሴ ታደሰ ወረደ እንዲነሳ የሚጠይቅ ሰላማዊ ሰልፍ ነበር ነው። ከትላንት ወዲያ በመጀመሪያው ዕለት በነበረው በሰላማዊ ሰልፍ ላይ ወደ ማምሻው ላይ ታደሰ ወረደ ጋር ተገናኝተው እነዚህ ተቃውሞውን ያስነሱት የሰራዊቱ የቲዲኤፍ አባላት ማለት ነው ከታደሰ ወረደ ጋር እንዲሁም ከጊዜው አስተዳደሩ ባለስልጣናት ጋር ተገናኝተው መወያየታቸውን ሰምተናል። እነዚህ ደሞዝ ጥያቄ አስነሱ ተብለው የደሞዝ ጥያቄ ይዘው አደባባይ ወጡ የተባሉ ታጣቂዎች እንደገና በትላንትናው ዕለት ጀነራል ታደሰ ወረደ እንዲወገድ እንዲነሳ ነው የምንፈልገው የሚል ጥያቄ ካነሱ፣ ከጀርባ ታደሰ እንዲነሳ የሚፈልጉ የህወሀት አባላት አሉ ማለት ነው። ስለዚህ እነዚህን ታጣቂዎች ያነሳሷቸውና የቀሰቀሷቸው ጀነራል ጻድቃን ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ሰራዊቱ በተቀደደ ጫማ እና ባረጀ ዩኒፎርም እየተንቀሳቀሰ ነገር ግን የሚመደበው በጀት ከአጠቃላይ የትግራይ በጀት 70 እና 60 ፐርሰንት የሚሆነው በጀት ለወታደሩ እየተመደበ ባለበት ሁኔታ ነገር ግን ታደሰ ወረደ ወደዛ እንዳይደርስ ይከለክል ነበር ብለው መናገራቸው እናስታውሳለን። ይህንን ከተናገሩ በኋላ በሁለተኛው በሶስተኛው ቀን ነው ይሄ ተቃውሞ ተነሳ የተባለው። ስለዚህ ይህችን የተቃውሞ ሰልፍ በማስነሳት ታደሰ ወረደ እንዲነሳ የሚፈልገው አካል ማን ነው? ከቦታው ያገኘነው መረጃ የሚጠቁመው ነገር ምንድን ነው? እነ ደብረ ጽዮን ታደሰ ወረደ ከቦታው ላይ እንዲነሳ ስለሚፈልጉ፣ በተለይም ደግሞ እነዚህ ባህላዊ ጀነራሎች የሚባሉት በእነ ምግበ የሚመራው የሰራዊቱ አመራሮች የሚባሉት ሰዎች እነሱ ታደሰ ወረደ በተወሰነ ደረጃ አልተመቻቸውም። እነሱ በሚፈልጉት መንገድ እየሄደ አይደለም። ስለዚህ እነ ደብረ ጽዮን ከጀነራሎቹ ጋር ተነጋግረውና ተመሳጥሮ ታደሰን ከቦታው ላይ ማንሳት ፈልገዋል። ታደሰ ወረደን በማንሳት ምን አይነት ግብ ምን አይነት ውጤት ማምጣት ይቻላል? እነ ደብረ ጽዮን ከሆኑ አሁን ይሄን እያደረጉ ያሉት ከኋላ ሆነው ከጀርባ ሆነው ታደሰ ወረደ በሚሄድበት መንገድ ስላልተመቻቸውና እነሱ በሚፈልጉት አቅጣጫ ስላልተጓዘላቸው ወይም ከፌዴራል መንግስት ጋር ያለውን ግንኙነት እንዲያቋርጥ ፈልገው ከሆነ ታደሰን ማንሳት የፈለጉት፣ ታደሰን በማንሳት ምን አይነት የፖለቲካ ትርፍ ማግኘት ይቻላል? ሲጀመር ህወሓት የሚባል ህጋዊ ቡድን የለም። ህጋዊ ፓርቲነቱ ከተሰረዘ አንድ አመት ሊሞላው ነው ህወሓት። ስለዚህ የትግራይ ክልል ጊዜያዊ አስተዳደርን ደግሞ በፕሪቶሪያው ስምምነት መሰረት የአስተዳደሩን ፕሬዚዳንት የሚሾመው ጠቅላይ ሚኒስትሩ ነው። ከጠቅላይ ሚኒስትሩ ፍቃድ ውጪ ውልፍት ብሎ አንድ ሰው ማስቀመጥ አይቻልም። ደብረ ጽዮን ይህን ጠንቅቆ ያውቃል። እሱ አስር ጊዜ ሀያ ጊዜ ለምኖ እኔ ጠቅላይ ሚኒስትር ማን ነው የጊዜያዊ አስተዳደሩ ፕሬዚዳንት ልሁም ብሎ ለምኖ መጥቶ አብቹ ጋር ጉልበቱ ላይ ወድቆ አይሆንም ዞር በል ተብሎ ተመልሷል። ከዛ በኋላ ጌታቸው ረዳ መሆን አለበት ብሎ አብጩ አሳይን ባደረገው መሰረት ነው አቶ ጌታቸው የጊዜያዊ መስተዳድሩ ፕሬዚዳንት ሆኖ የነበረው። ከዚያም በኋላ የጌታቸውን ጊዜያዊ አስተዳደር በዚህ በተቃውሞ ምክንያት በነ ደብረ ጽዮን ሴራ ምክንያት ከተስተጓጎለና ጌታቸው ወደ ፌዴራል መንግስት ከመጣ በኋላ ለታደሰ ወረደ ስልጣኑ ሲሰጥ፣ ይህንንም ታደሰ ወረደንም የሾመው ጠቅላይ ሚኒስትር አብይ አህመድ። ይህ በሆነበት ሁኔታ ያለ ጠቅላይ ሚኒስትሩ ፍቃድ ያለ ጠቅላይ ሚኒስትሩ እውቅና ታደሰ ወረደን በማንሳት የምታገኘው ትርፍ ምንድን ነው? እንዴት አይነት ቅዠት ውስጥ ነው ያለው ይሄ ደብረ ጽዮን የሚባል ሰውዬ? ከጀርባ ያሉት ጀነራሎች የሚባሉት ባህላዊ ጀነራሎች ይህንን የጊዜ አስተዳደር ለሁለተኛ ጊዜ በማፍረስ እንደገና ሌላ ወንጀል በመስራት የሚያተርፉት ነገር ምንድን ነው? የፌዴራል መንግስቱ ዝም ብሎ እየተመለከታቸው ነው ያስቀመጠላቸው ነገር አለ፣ ወጥመድ አለ። እዛ ወጥመድ ውስጥ እስከሚገቡ ድረስ እየጠበቃቸው ነው። ነገር ግን እየሄዱበት ያለው መንገድ ከድጡ ወደ ማጡ፣ ከውድቀት ወደ ውድቀት፣ ጭራሽ የባሰ ሊመለሱ ወደማይችሉበት ቁልቁለት እየወረዱ እንደሆነ እነ ደብረ ጽዮን እየገባቸው አይመስለኝም። እኔ አእምሯቸውም ጤነኛ አይመስለኝም። አንዳንድ ጊዜ ሳስበው ታደሰ ወረደ በሰፈረው ቁና እየተሰፈረ ያለ ሰው ነው። የእውነት አሁን ይሄ እንደሚወጡ መረጃዎች ታደሰ ወረደን ከቦታው ላይ ለማንሳት ከሆነ ይሄ እንቅስቃሴ እየተደረገ ያለው ከዚህ በፊት የጌታቸው ወረዳን ጊዜያዊ አስተዳደር ለማፍረስ ታጣቂዎችን በማደራጀት የተለያዩ ተንኮሎችን በመስራት ጊዜያዊ አስተዳደሩን ያፈረሰው ያፈረሰው ታደሰ ወረደ እንደሆነ ጻድቃንም ጀነራል ጻድቃንም አቶ ጌታቸው ረዳም ሲናገሩ ሰምተናል። ስለዚህ እሱ ራሱ አደራጅቶ ጊዜያዊ አስተዳደሩን ያፈረሰባቸው ለማፍረስ የተጠቀመባቸው እነዛ ታጣቂዎች ዛሬ የሱን ጊዜያዊ አስተዳደር ለማፍረስ የእሱ ቢሮ ድረስ ይደዋል። ምናልባትም ሌላም እርምጃ ሊወስዱ ይችላሉ። የህወሃት ነገር አይታወቅም። ይህ ሁሉ እንዲሆን የሆነው በምን ምክንያት ነው ከተባለ አንደኛ የፌዴራል መንግስቱ እየተጫወተ ያለው ቁማር፣ ቼዝ ነው እየተጫወተ ያለው ማለት ይቻላል። አንዱን በማስጠጋት አንዱን በመመለስ ይሄኛውን በመውሰድ ያኛውን በማምጣት ፌዴራል መንግስቱ ህወሃት በራሱ ጊዜ እየተራቆተ አደባባይ ላይ ማንነቱ ገመናው እንዲገለጥ እያደረገ ያለበት ሁኔታ ነው ያለው። ነገር ግን ጀነራል ታደሰም የአቋም አቋም የማያዝ ችግር ስላለበት ነገሮችን ለመወሰን የሚቸግረው ሰው ስለሆነ አንድ ጊዜ ከደብረ ጽዮን ጋር አንድ ጊዜ ከአብቹ ጋር እዚህ ሲመጣ አብቹ ጋር በጣም አርቦ ሽኖ ተስማምቶ በጣም እንደወዳጅ እንደ ቅርብ ጓደኛ አብሮ በሰላም እንደሚሰራ ሰው ይሆናል። መቀሌ ለደብረ ጽዮን ጋር ሲሄድ ጦርነት ያውጃል። ቢያንስ በተወሰነ ደረጃ የጌታቸው ረዳን ያክል እንኳን ሬዚስት ማድረግ የሚችል ሰው አይደለም። ስለዚህ በቀላሉ እናነሳዋለን ብለው ስላሰቡ እነ ደብረ ጽዮን አሁን የሚችሉትን ነገር ሁሉ እየሞከሩ ነው። ነገር ግን ይህን ሰውዬ ከቦታው ላይ በማንሳት እነ ደብረ ጽዮን ሊያሳኩ የፈለጉት ነገር ምንድን ነው? ከዚህ በፊት ጌታቸው ረዳ በምንፈልገው መንገድ ይሄድ አይደለም፣ እነ ደብረ ጽዮን ባሉት መንገድ ማለት ነው። አልተመቸንም። ማን ይሁንላችሁ? ተብሎ ሲጠየቁ ታደሰ ወረደ ይሁንልናል። ታደሰ ወረደ ተሾመ። አንድ ዓመት ሳይሞላው ታደሰ ወረደን ከቦታው ላይ ለማንሳት እንቅስቃሴ መጀመር ምን አይነት እብደት ነው? በእርግጠኝነት ነገሮች እንደሚጠቁሙትም እዚህ እንቅስቃሴ ውስጥ ኢሳያስ አፈወርቂ እንዳለና ከውስጥ የሚወጡ መረጃዎች እንደሚጠቁሙትም ታደሰ ወረደን እንዲነሳ ትዕዛዝ፣ ቀጭን ትዕዛዝ ኢሳያስ አፈወርቂ አስተላልፏል። በኢሳያስ አፈወርቂ ቁጥጥር ስር ናቸው። እነ ደብረ ጽዮን አሁን በራሳቸው ፍቃድ በራሳቸው ይሁንታ በራሳቸው ነገሮችን ገምግመውና አይተው ይሄ ትክክል ነው ይሄ ልክ አይደለም የሚሉበት አእምሮ የላቸውም። እነሱ ኢሳያስ አፈወርቂ ነው እንደፈለገ የሚጋልባቸው እንደፈለገ የሚነዳቸው። እሱስ ያንን በማድረግ ምን ያተርፋል የሚለው ነገር ኢሳያስ አፈወርቂ ምናልባት ከውድቀት የሚማር ሰው ስለሆነ አሁን ነገሮችን ገምግሞ የኢትዮጵያ መንግስት ያለበትን አቅም የሄደበት ያለውን ሁኔታ የአጠቃላይ የዓለም አቀፉን የዲፕሎማሲ እና የዓለም አቀፉን የጂኦፖለቲክስ ሁኔታ ገምግሞ አይቶ የዛሬ ሰባት ዓመት የነበረውን የኢትዮጵያ መንግስት እና አሁን ከሰባት ዓመት በኋላ ጠንክሮ በሁለት እግሩ የቆመውን የኢትዮጵያ መንግስት ቁመና መገመት እና መገምገም ስለማይችል ዛሬም ተዋግቼ አሸንፋለሁ የሚል ግምት ሊኖረው ይችላል። ባድመ ላይም መጥቶ ወሮ በሳምንት ዘጠኝ ወር፣ አንድ ዓመት የተዘጋጀበትን ጦርነት በአንድ ሳምንት መከላከያ ሰራዊት ደርምሶት እንደገባ ይታወቃል። ስለዚህ አሁንም እንደዚ አይነት የተሳሳተ ስሌት ውስጥ የሚኖር ሰው ስለሆነ ስለ ኢሳያስ ብዙ ማውራት አያስፈልግም። ነገር ግን እነ ደብረ ጽዮን በኢሳያስ እየታዘዙ እስከ መቼ ድረስ ነው የሚሄዱት? ኢሳያስ አፈወርቂ እነ ደብረ ጽዮን ካልጠፉ፣ ህውሃት የሚባል ቡድን ካልጠፋ ከፌደራል መንግስት ጋር በሰላም አልሰራም ብሎ ነው ከአብቹ ጋር ከኢትዮጵያ መንግስት ጋር ጻብ ውስጥ የገባው። ነገር ግን እነ ደብረ ጽዮን ደግሞ አጠፋችኋለሁ ከሚላቸው አካል ጋር አንድ ላይ ሆነን ተባብረን እንሰራለን እያሉ ነው። ስለዚህ እነዚህ ሰዎች የሚፈሩት ነገር ምንድነው? ኢሳያስ አፈወርቂን ወይም ኤርትራን እንደ መሸሻ እና እንደ መጠጊያ እንደ ጥጋት እየተጠቀሙባት ነው ያለው፣ እንደ ማምለጫ። ከምን ማምለጫ? ከሰሩት ወንጀል፣ ካጠፉት ጥፋት። ደብረ ጽዮን ከዚህ በፊት በሰሜኑ ጦርነት ጊዜ ተነስቶ የነበረውን ጦርነት፣ የተሳሳተ ካልኩሌሽን፣ የተሳሳተ መረጃ ለህዝቡ በመስጠት ወደ ጦርነት የገባንበት መንገድ፣ ጦርነቱ የተመራበት መንገድ በሙሉ የተሳሳተ ስለነበር እንዲመረመር ህዝቡ እየጠየቀ ነበር ብለዋል ጻድቃን፣ ጀነራል ጻድቃንም አቶ ጌታቸው ረዳ። ስለዚህ ያንን ጦርነት ደግሞ የመራውም የቀሰቀሰውም ወደ ጦርነት ህዝቡን ይዞ የገባውም ደብረ ጽዮን ነው። ስለዚህ ትንሽ ሰላም ከመጣች ህዝቡ ያን ጥያቄ እንደሚያነሳ ያውቃል። ከዛ ሲቀጥል በጦርነቱ ጊዜ የተሰው ከአንድ ሚሊየን በላይ የትግራይ ወጣቶች እነ ደብረ ጽዮን ራሳቸው ባመኑት ደግሞ 600 ሺህ የትግራይ ወጣቶች ተሰውተዋል። እንደዚህ አይነት ውድመትና ስቃይ ደርሶብን የትግራይን እናቶች ሀዘንና ለቅሶ ላይ ጥለህ አንተ በሰላም ልትኖር ምትችልበት ሁኔታ የለም፣ የሚል ጥያቄ ከትግራይ ህዝብ እንደሚነሳ ያውቃል ደብረ ደብረ ጽዮን ነው። ከዛስ ሲቀጥልስ የፌዴራል መንግስት በወንጀል ይጠይቀኛል ብለው ይፈራሉ እነ ደብረ ጽዮንም። ሞንጆሪ ወንጆሪ ነው እንበላት የባህላዊ ጀነራሎቹ ጠቅላላ የወርቅ ንግድ ውስጥ፣ የመሳሪያ ሽያጭ ውስጥ፣ የህገወጥ የሰዎች ዝውውር ውስጥ ተሰማርተው ህገወጥ የሆኑ እንቅስቃሴዎችን እየሰሩ ያሉ አሸባሪዎች ናቸው። ስለዚህ እነዚህ ሰዎች ከኢሳያስ ጋር ያላቸውን ግንኙነት አንደኛ ትግራይ ውስጥ ሰላም እንዳይመጣ ሰላም ካልመጣ አንጠየቅም ብሎ ይፈራሉ ይገምታሉ። በየቀኑ ረብሻ በመቀስቀስ ሰላማዊ የሆነ ሁኔታ እንዳይፈጠርና የተረጋጋ ሁኔታ እንዳይመጣ ትግራይ ውስጥ በማድረግ ተጠያቂነታቸውን ወይም የሚጠየቁበት ጊዜ የማይቀር እንኳን ቢሆን ነገሮችን ለማራዘም እየተጠቀሙበት ነው ያለው። ሲቀጥል ከኢሳያስ ጋር አንድ ላይ ሆነን ባለፈውም ጀነራል ጻድቃን ሲናገር እንደሰማ ነው። አንደኛ ወልቃይትን ለማስመለስ እንሞክራለን ይላሉ የነሱ ቅዠታ በሁለተኛ ደረጃ ይሄ ፌዴራል መንግስት ሊጠይቀን ይችላል ብለው የሚፈሩት የወንጀል ተጠያቂነት ኢሳያስ ጋር ከተገናኘንና ኢሳያስ ጋር ከተጣመርን ኃይል ስለሚኖረን የፌዴራል መንግስትን ማንበርከክ እንችላለን በጦርነት ብለው ያስባሉ። አሁን ያኔም የትግራይን ህዝብ ጦርነት ውስጥ ይዞ የገባው በዚህ አይነት የተሳሳተ ካልኩሌሽን ነው። አሁንም የትግራይን ህዝብ ድጋሚ ለአራተኛ ዙር ጦርነት እያመቻቸው ያለው የፌዴራል መንግስትን አቅም የህወሓትን አቅም ከግምት ውስጥ ባላስገባ የተሳሳተ ስሌት ነው። ራሱን ከወንጀል ተጠያቂነት ለማስመለጥ ከዛ ሲቀጥል የራሱን የስልጣን ጥመኝነት ለማርካትና የወርቅና የመሳሪያ ዝውውር ሽያጩን ለማጧጧፍ የኢፈርትን ገንዘብ በበላይነት ለመቆጣጠር የሀብት ማማ ላይ ለመውጣትና የስልጣን ዙፋን ላይ ተቀምጦ የትግራይን ህዝብ ለመግዛት ካለው ተራ ፍላጎት የተነሳ ያለቀው የትግራይ ህዝብ፣ የትግራይ ወጣቶች ሳይቆጨውና ሳይገደው አሁንም ለአራተኛ ዙር ጦርነት እየተጋበዘ ያለበት ሁኔታ ነው ያለው። ይህ ሰውዬ በአጠቃላይ ጤነኛ ነው ወይ? አሁን ደብረ ጽዮን እያደረገ ያለው እንቅስቃሴ እንደ ጤነኛ ሰው ጄጅ መደረግ አለበት ወይ? ማለት ጤነኛ የሆነ ሰው የዚህን ያክል ወንጀል ይሰራል ወይ? ከወንጀል እንዳልጠየቅ ብሎ ከተጠያቂነት ለማምለጥ ብሎ እንደገና ሌላ ወንጀል ይሰራል ወይ? ሌላውን ወንጀል ጦርነት መቀስቀሱን ከጠላት ጋር ተባብረው ኢትዮጵያን ወጋለሁ ማለቱ ምናምን ታውት ቢያንስ አሁን ሁለተኛ ጊዜ የተዋቀረውን ጊዜ አስተዳደር በማፍረስ እኮ የፕሪቶሪያውን ስምምነት በድጋሚ በማፍረስ ፌዴራል መንግስት ተጠያቂ አድርገዋል። አሁንም ሌላ ወንጀል ነው እየሰራ ያለው። ይዘ ነገር ግን እነ ምግቤ ሲናገሩ እንደሰማናቸው እነዚህ ሰዎች ጦርነት ከመክፈት ውጪ አማራጭ እንደሌላቸው ከመዋጋት ውጪ አማራጭ የለንም፣ እጃችንን እንኳን ብንሰጥ አንድ ባንድ ያጠፉናል ሲል ሰምተነዋል። ባህላዊ ጀነራሉ ምግቤ የሚባል ስለዚህ ከኢሳይያስ ጋር የፈጠሩትን ፅምዶ ተጠቅመው ኢሳይያስ ያው ለራሱ ጥቅም እንደሚጠቀምባቸው ይታወቃል። በጣም ካልኩሌት አድርጎ የሚንቀሳቀስ ሰው ነው። እነሱ ግን ማምለጫ ይሆነናል ብለው ስላሰቡና በዛ በኩል ይጠቅመናል ብለው ስለገመቱ ወደ ተሳሳተ ስሌት አሁንም እየገቡ ያለበት ሁኔታ ነው ያለው። ታደሰ ወረደንም በማውረድ የምታገኘው ስኬት የምታገኘው ትርፍ የለም። ሌላ ወንጀል ነው የምትሰራው፣ ከጠላት ጋር ተባብረህ ከኢሳይያስ ጋር ተባብረህ የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት እወጋለሁ ብለ ብትመጣም ራስህን በቆፈርከው ጉድጓድ እንድትገባ ነው የምታረገው። ከዛም አልፎ እስከ አስመራ ድረስ የሚሄድ ጦርነት እንደምትቀሰቅሱ ታውቁታላችሁ። የፌደራል መንግስትም ያችን እሳት እስከምትነኩ ድረስ ነው እየጠበቃችሁ ያለው። አሁን ተሳካ ጥምዶ ያሉት እንበልና፣ ከኢሳያስ አፈወርቂ ጋር እነ ደብረ ጽዮን አንድ ላይ ሆነው ፌደራል መንግስትን ወቅተው አሸነፉ እንበል። ከዚያ በኋላ የኢትዮጵያ መንግስት ለመሆን ነው ደብረ ጽዮን ይፈልገው አሁን ይህን ያለማል ሰው ጤነኛ የሆነ ሰው ይህንን ያስባል? አሁን እነ ደብረ ጽዮን አሸንፈው ከኢሳያስ ጋር ተዋግተው አንድ ላይ የሆነው ጥምዶ ፈጥረው የፌዴራል መንግስትን አሸንፈው ከዛ ህውሐት ተመልሶ ስልጣን ላይ ይመጣል? ለዛ እኮ ነው ጤነኛ አይደሉም እነዚህ ሰዎች እምላችሁ። ለዚህ ነው ጦርነት እንቀሰቀሳለን እንዋጋለን። ምን ለማትረፍ? መልስ የላቸውም። ታደሰ ወረደን እናወርዳለን አማኑኤል አሰፋን እንሾማለን። ምን ለማትረፍ? ሌላ ወንጀል ለመስራት የፌዴራል መንግስቱ ግን በየጊዜው እናንተን ወደምትገቡበት ወጥመድ እየገፋችሁ እየሳባችሁ እየሳባችሁ እንደሆነ እታውቁ ይገባል። እኔ እንዳውም በተደጋጋሚ የፌዴራል መንግስት ትግራይ መግባት አለበት እያልኩ ጠይቅ ነበረ። አሁን ፌዴራል መንግስት እየተጫወተ ያለውን ቁማር ሳየው ራሳቸው በራሳቸው ጊዜ ገደል እስከሚገቡ ድረስ እየጠበቃቸው ያለበት ሁኔታ ስለሆነ ያለው እንዳውም ሳይገባ ዝም ብሎ ዳር ቆሞ የሚሆነውን ነገር ማየትና የደብረ ጽዮን መጨረሻ ማየት ይሻላል ብዬ አስባለሁና በአጠቃላይ እነ ደብረ ጽዮን በዚህ ደረጃ ወደ ጥፋትና ወደ መቃብራቸው አፋፍ እየተጠጉ ያለበት ሁኔታ ነው ያለው። አሁን ታደሰ ወረደን ታጣቂዎቹ እንግዲህ እንዲወርድ ጠይቀዋል ተብሏል። አሁን በዚህ ደረጃ ገፍተውበት ከሄዱ ታደሰ ወረደን ከስልጣን ላይ ካነሱ በግልጽ የፕሪቶሪያውን ስምምነት ጥሰው ከፌዴራል መንግስት ጋር ልዩነታቸው እየጎላና እየሰፋ ይመጣል ማለት ነው። ከዛ በኋላ ፌዴራል መንግስት ገብቶ ህወሓት ላይ እርምጃ ይወስዳል። ኢሳያስ አፈወርቂ እነ ደብረ ጽዮን ትግራይን ከተቆጣጠሩ በኋላ ጦርነት አስቀስቅሶ ወደ መሀል ሀገር እየተዋጉ ይመጣሉ። ምንድን ነው የሚሆነው? በየጊዜው የሚወጡ መረጃዎችን እየተከታተል ይዘን የምንቀርብ ነው የሚሆነው። ለዛሬ የነበሩኝ መረጃዎች ግን ይህንን ይመስላሉ። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትዘነጉና በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ።